ሮዛ እባላለሁ የመጣሁት ከአባዱ ነው። እዚህ ስመጣ በጣም በብዙ ከባድ ሕይወት ውስጥ በጣም በቃ ከባድ ሐዘን ውስጥ ነበረ የመጣሁት ና የእግዚአብሔር ሰው አርብ ቀን እያገለገለ መጥቼ እዚህ ጋር ቁጭ ብዬ እየጸለየ ነበር ለሁላችንም። እኔ ደግሞ በጣም ከባድ የፍርድ ቤት ጉዳይ ነበረብኝ ና በቃ ከምለው በላይ ተጨንቄ ነው እዚህ ጋር መጥቼ ቁጭ ብዬ የእግዚአብሔር ሰው እየጸለየ ልክ ጨርሶ እየወጣ መጣና ዘይቱን ትንሳኤ ይሆኖልሻል፣ እባቡ ሞተ ብሎ እንዳለ ዘይቱን ላይ ላይ እውነት ነው የምነግራችሁ። እባቡ ሞተ ሲባል ቀልድ እንዳይመስለን፣ እውነት እግዚአብሔር ምስክሬ ነው። ዘይቱን አላጥበውን ብዬ ቁጭ ያደረኩት ያንን ልብሴን እንደገና ሳምንት ልክ ከፍርድ ቤት ስመጣይ ዛሬ ሳምንት መጥቼ ከኋላ ነው ቁጭ አልኩትና በጣም ቃል ይናገር ነበርና የተዘጋው ነገር እንዳለ ተከፍቷል። እንዲህ ብዬ ትንቢት ተናገርኩ። ዝግ ነው ወደ ተባላችሁት መንገድ ውስጥ ገብታችሁ ትገኛላችሁ ዝግ በተባለው ደጅ ውስጥ ገብታችሁ ትገኛላችሁ። አንድ ሰው ጮክ ብሎ እገባለው ይበል። በተከለከላችሁበት ነገር ውስጥ ገብታችኋል። አይሆንም በተባለው ነገር ውስጥ ገብታችኋል። ማንም ሰው እደጅ ላይ ቁጭ አይልም። የተከለከለው ተከፍቶላችኋል እያለ ሲናገር ነበር። የተዘጋው ተከፍቷል አለ። እንደገና ደግሞ ምን ነበር የሚለው? ትንሽ ምክንያት ፈልጋችሁ የምታመሰግኑ ብዙዎች አላችሁ፣ የምስራችን ጠብቁ ይል ነበር። እውነት ደግሞ እኔ እያልኩ ነበር በውስጤ እግዚአብሔር ወይ፣ ይህንን ብታረግልኝ ለምስክርነትና ለምስጋና ቀኔ አብቃኝ እያልኩ ነበር። እውነትም የተናገርኩትን ያንን በውስጤ ያለውን እየተናገረ ነበረ። ጥያቄ ያለባችሁ እንዳለ አምጧለ። ለሁላችንም ለእያንዳንዳችን ማህተም አረገ። ከጥያቄ ውስጥ አንዱ የመጀመሪያው፣ እግዚአብሔር ወይ የፍርድ ቤት ጉዳይን እባክህን አንተ ጨርስልኝ አልኩት። እውነት እንደተናገርኩት ገባው፣ ተፈረደልኝ። እግዚአብሔር ስሙ ይባረክ። አሌሉያ፣ አሜን። እውነት እግዚአብሔር አይምሮን እንጃ፣ አሁንም ማለት ሰው የደስታ ነው። እግዚአብሔር አይምሮን ተቆጣጥሮ እውነት ዳኛውን እግዚአብሔር ራሱን የተቀመጠው በእውነት ነው የምነግራችሁ ጌታ አሌሉያ! ከፍ ያለ እልልታና ጭብጨባ ክብር ይሆንለት። እንኳን ጌታ ረዳሽ፣ እንኳን እግዚአብሔር ፈረደልሽ። ጌታ አብሮ ሽሂድ የጌታ ጣት የጌታ እጅ የእግዚአብሔር ሞገስ ካንቺ ጋር ይሁን። ያገኘኝ ሰው አይደለም ያገኘኝ ራሱ ኢየሱስ ነው። ትንሣኤ ሆኖልኛል። አጨብጭቡላት! እልልታ ጭብጨባ ለጌታ ክብርኛ ጉዳ ይታቂ ያለሽ እኔ ነኝ። እያሱ አሰፋን ታውቂዋለሽ? አባቴ ነው አባትሽ። ዛሬ አንድ እባብ ይሞታል። አሜን። በኃይለኛ ነውጥ ውስጥ ነው ያለፍሽው። እስኪያስጠላሽ ድረስ ከሰው ጋር ማውራት እስኪያስጠላሽ ድረስ በኃይለኛ ነውጥ ውስጥ አለፍሽ። አሁን እባቡ ይሞታል። አባትሽን ታቂዋለሽ? አዎ። ልንገርሽ አንድ ነገር ስለ አባት ላይ የነገርኩሽ ነገር በጆሮሽ ሰምተሻላል። ይሄ ኬዝ ነው። ይሄ ነው አንዱ ቤተሰባችን ያመሰው። አዎ፣ ትክክል። እግዚአብሔር ዛሬ ግን ይሄንን እባብ መቶታል። አሜን። ከዛ የተነሳ አሁን በነገርኩሽ ኬዝ ላይ ራሱ ያንቺ ላይፍ አይገኝም። ከዛ የተነሳ በጣም በጣም በጣም ልብሽ ወድቋል፣ ተሰብረሻል። ሰው ራሱ እንዲ እንዲልሽ አትፈልጊም። መልእክት ራሱ ይሄ አሁን የደገርኩሽ መልእክት እንዲመጣልሽ አትፈልጊም። ሰልችቶሻል። እባቡ ከመሞቱ የተነሳ ምንም ሳታደርጊ ጉዳዩ ተለውጦችሽ ላይ ቁጭ ይላል። ስምሽን እለውጠዋለሁ። ስምሽን ጽሆን ብዬ ለምን መሰለሽ? እስፒሪቱ ስምሽን ወም ቢከተል ስም ስምሽን እየተከተለ ነው የሄደ። በጣም ብዙ ነገር የሚያበላሽብሽ እግዚአብሔር ግን ዛሬ ስምሽን ቀይሮታል። አሜን። እንጉዳይ ታውቂያለሽ እኔ ነኝ። ከዛሬ በኋላ ይሄ ስምሽ ተቀይሯል። አሜን። ከዛሬ በኋላ እባቡ በሰጠሽ ስም አትጠሪ። አሜን።